መራውል ከድር ከቀጥታ በረራ ከሚጀመርበት እንዲሁ አግኝተናል። መራውል እንደምናመሽህ በዚህ በረራ ውስጥ የሚጠበቁ እና አጠቃላይ የበረራ የመጀመር ሁኔታ ምን ይመስላል የሚለውን አድርሰን አመሰግናለሁ። ለይኮ እንዴት አምሽታችኋል? የተከበራችሁ ተመልካቾቻችን ቀደም ሲል በመግቢያችን ላይም ለማንሳት እንደሞከር ነው የአፍሪካውያን ኩራት የሆነው ታላቁ የኢትዮጵያ አየር መንገድ ወደ ተባበሩት አረብ ኤምሬስ ሻርጃ ከተማ የሚያደርገውን የመጀመሪያውን የበረራ ማስጀመሪያ መርሃ ግብር እያካሄደ ይገኛል። እንግዲህ አየር መንገዱ እንደሚታወቀው የደንበኞችን ፍላጎት መሰረት በማድረግ በየጊዜው የመዳረሻውን እያሰፋ ነው የሚገኘው። አየር መንገዱም እንግዲህ በዚህ በደንበኞች ፍላጎት መሰረት ወደ ሻርጃ የመጀመሪያ የበረራውን በዛሬ ግንቦት 24 ቀን 2017 ዓ.ም በይፋ ይጀምራል ማለት ነው። ይህንንም ተከትሎ እንግዲህ አየር መንገዱ ወደ ሻርጃ የሚያደርገውን ሳምንታዊ በረራ አራት ያደርጋል ማለት ነው። እንግዲህ ሻርጃ ደግሞ በተለይም ደግሞ የአረቡ ዓለም የባህል ማዕከል ተደርጋ ትወሰዳለች። እንዲሁም ደግሞ የቱሪዝም የንግድ መዳረሻም ጭምር ናት ማለት ነው። አየር መንገዱም እንግዲህ በዛሬው ዕለት የሚጀምረውን የሳምንቱ በሳምንት አራት ጊዜ የሚያደርገውን በረራ ተከትሎ በኢትዮጵያና በተባበሩት አረብ ኤምሬትስ እንዲሁም ደግሞ በአፍሪካና በመካከለኛው ምስራቅ ሀገራት መካከል ያለውን የንግድ ልውውጥ እንዲሁም ደግሞ የቱሪዝም ከዛም ባለፈ የዲፕሎማሲያዊ ግንኙነትን እንዲሁ መልካም ያደርጋል ተብሎ ነው የሚታሰበው። እንግዲህ በዚህ በዛሬው የይፋዊ በራ ማስጀመሪያ የመርሃ ግብር ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው መልእክት አስተላልፈው ነበረ። እሳቸውም እንግዲህ በመልእክታቸው በተለይም የታላቁ የኢትዮጵያ አየር መንገድ በተለይም ደግሞ በአፍሪካና በመካከለኛው ምስራቅ መካከል የመግቢያ በር ሆኖ ላለፉት አምስት አስርት ዓመታት ማለትም ለ50 ዓመታት ያህል እያገለገለ ይገኛል ማለት ነው። አየር መንገዱም እንግዲህ ይሄን መሰረት በማድረግ በደንበኞች ፍላጎት መሰረት ወደ ሻርጃ ከተማ በሳምንት አራት የበረራዎችን ማድረግ መጀመሩን አንስተዋል። ይህን በረራም ተከትሎ እንግዲህ በተለይም በሀገራቱ መካከል የንግድ ልውውጥን ያሳድጋል እንዲሁም ደግሞ የኢንቨስትመንት የቱሪዝም፣ ከዛም ባለፈ ደግሞ ያሉ የዲፕሎማሲያዊ ግንኙነቶችን ከዛም በተጨማሪም ደግሞ የሻርጃ ከተማ በተለይም ደግሞ ጥንታዊ ከተማ እንዲሁም ደግሞ የአረቡ ዓለም የባህል ማዕከል እንደመሆነ በሁለቱ ህዝቦች መካከል የባህል ለውጥ እንዲኖር የህዝብ ለህዝብ ግንኙነት እንዲያድግ ያደርጋል ማለት ነው። እንግዲህ በዚሁ ጊዜ በተለይም ደግሞ በዚህ በፈረንጆች ጁን እና ጁላይ ወራት ማለትም በሰኔና ቀጥሎ ባለው ወራት ላይ ወደ ህንድ ሃይድራ ወደ ወደ ህንድ ከተማም እንዲሁ ደግሞ ወደ ቬትናም ከዛ ባለፈ ወደ አቡዳቢም የሚያደርገውን በረራው በሳምንታ ይብራ ወደ ሰባት ያሳድጋል ተብሎ ነው የሚጠበቀው። ላይኮን ለአሁኑ በኔ በኩል ያለው መረጃ ይሄንን ይመስላል። መልካም ምሽት።